ጊዜ ልክ ግን፣ ማስመሰሉን እንዴት ቻልክበት? ያብ የእውነት በጣም ባለጌ ነህ። ለሄሉ የሰጠውን አበባ ለዚችኛዋን በድያታለሁ፣ ያችኛዋን ስትከተለኝ ገፍቻታለሁ። የሁለት ዓመት የትምህርት ቤት ጓደኛ የነበረች በጊዜው ልጅም ስለነበረች አለማስተዋልም ስላለ በመሃላችን ክፍተት ስለነበረ ያው መሃል ላይ የሆነ ነገር ተፈጠረና ተለያየን። ለእኔ ብዙ ከፍላለች። ዛሬ ግን እትት ዛሬ ግን ያው ይቅርታ፣ ይቅርታ ንታዲያ በዛ አልጨርስም። እኔ ደግሞ ወደ ሚዲያ አልመጣም ምናምን ወደ እንሱንም ለመውቀስ አሰብ ቲክቶክ ደግሞ ወደ ሚዲያ ማረጠው ሳችንን እኛ ትምጣ ምን ትሰራልናለ? እንደዚህ አይነት ካዲ ወንድ መጣ ቀረ ወደ ሚዲያ ምን ይሰራል? ከአንተ ምን ልንማር ከአንተ ምን ሊማር ህዝብ ዲንሱ ወደ ሚዲያ መጣ ቀረ፣ ከአንዱ ሴት ወደ አንዱ ሴት ተገልብጠ በማስመሰል በፊትም ሄሉ ጋ የቀረብከው ምናልባት ከፍቅረኛ ጋርም ተመካክራችሁ ይሆናል። ምክንያቱም አሁን ላይ ለመፈመስ ቀላል ነገር ስላልሆነ መፈመሻ ዘዴ ሄሉን አድርገህ ልብ ውስጥ እንደገባህ አስመስለህ ተውነህ አስመሳይ በዛ ልክ ልቦ አስገባህና እሷ ስታፈቅርህ የሆነሽ ምክንያት ፈለግ በፊትም ዳር ላይ ነህ። ደግሞ ቀለበት አድርጌላት እዛ ድረስ ሄጄ የሚገባኝን ዋጋ ከፍያለው። ለአንተ ፍቅር ማለት ቀለበት ነው እንዴ? ፍቅር ማለት ቀለበት ነው እንዴ? መጀመሪያ ልብህ ላይ መቼ እንደ ቀለበት አሰርካትና አፍህ ላይ ከንፈርህ ላይ ያሰርካት። ሄሉን እኮ ልብህ ላይ መቼ አስራት። ለአንተ በየቀኑ ቀለበት በየቀኑ ቀለበት ትላለህ። ቀለበት ማለት ለአንተ ፍቅር ነው እንዴ? በጣም አስመሳይና ባለጌ ወረኛ ነህ። የእውነት እኔ አስመሳይ ወንድ በጣም ነው የሚያስጠላኝ። ያብ ደግሞ በጣም የተከነበት፣ ምክንያቱም ከሄሉ ዳር ጠብቆ የሸሸ ወንድ በማስመሰሉ ያየሁት፣ እኔ እሱን ብቻ ነው። ሲቀጥል ደግሞ አበባውን እንኳን በጣጠሽ የሉ የኔ ጀግና። ያንቺን ህይወት በማስመሰል ተውኖ ገብቶ እንዳፈቀረሽ እንደወደደሽ ሆኖ በዛች በቆያችሁባት አጭር ጊዜም ቢሆን ታዋቂ ፌመስ ከሆነ በኋላ ነው አይደል የራቀሽ? አንቺም በሄዱበት እንደዚህ ምስቅልቅላቸውን አውጭ። እኔ ደስ ብሎኛል፣ እውነት ለመናገር ቤተሰቦች እንኳን ቀነጣጠሽ አበባውን ለአንቺ ለእሷ የሰጣትን አበባ ለዚችኛ ሄዶ ሰጠ። እኔ ምናልባት ስጠረጥር ይመስለኛል ከፍቅረኛው ጋር ተመካክሮ ነው። በፊትም ቢሆን አልተለያዩም። ውሸት ነው፣ አልተለያዩም። ምክንያቱም ለመፈመስ ያደረገው ጥረት ነው። አሁን በቲክቶኩ ብትሉ፣ በዩቱቡ ብትሉ፣ ያ ብትሉ፣ አሁን ታውቋል። ምክንያቱም የታወቀው ደግሞ በሄሉ ነው፣ ፌመስ የሆነው በሄሉ ነው። ስለዚያ ከፍቅረኛው ጋርም እኮ ተመካክሮ ይሆናል እንጂ ፍቅር እንደዚህ አይደለም። ደግሞ ከሚዲያ ጠፋሉ ይላል። አረጥፋ እኛ እንደዚህ አይነት እንደምንፈልግ ምን ፍቅር ማለት በአንድ ጊዜ ተገልብጦ ወደ ሌላ ሰው የሚያስኬድ ነገር ነው ብለህ ልታስተምር ልትመጣ ነው። ደግሞ ከዚህ በኋላ ማንም ሰው እንዲናገራት ሁለት ሶስት ሰው ለምን አትሆኑም? ማንም ሰው ፍቅረኛን እንዲናገራት አልፈልግም። ገና ከዚህ በለጠ ቅመሞችን አላወቃቸውም። ከሚዲያ ብን ብለ እንድጠፋ ነው የሚያደርጉ ከፈለጉ ማለት ነው። ከፈለጉ እንዳልከውም ሁለተኛ ወደ ኢቱ መንደር ድርሽ እንዳትል ሊያደርጉ ይችላሉ። አፍን ብሰበስብ ይሻላል፣ ያም ማለት ነው። ስለዚ፣ ሄሉዬ እኔ ዛሬ ያደረገችው ነገር ደስ ብሎኛል። እንዲህ የተከታተለች ብሄዱበት ሁሉ ስቅላቸው ስቅላቸውን ማሳየት እሷ አዝና ተክዛ እሱ ከሚስቱ ጋር የፍቅር ጊዜውን ይኮመኩማል። ይቅርታ ጊዜ ለዚችኛ ይቅርታ ይገባል፣ አደለ? ሰበብ ፈልገ ሄሉን ራካት። ከዛ ከዚችኛ ጋር ደግሞ ይቅርታ። እሷ ማንም እንዲያስቀይምብኝ አልፈልግም፣ ብዙ ዋጋ ከፍላለች። ነኔ እሷ ብዙ ዋጋ ከፍላ ሳይሆን እንከፍ ስለሆነች ነይ ስትላ ስለምትመጣ ነው፣ ስትላ ስለምትሄድ ነው። ሄሉ ደግሞ እንደዚያ አይነት ሴት አደለችም። ለፍቅር ዋጋ ትከፍላለች። ከዚ ውጭ አንተ እንደፈለክ እንዳሸንጉሌት ምታሽከረክራት አይነት ሴት አደለችም ሄዱ። ስለዚ የእሷን ህይወት በጥብጠ ሄዳል። እሷም ደግሞ በየሄድክበት እየሄደች ቁም ስቅልን ለትንሽ ጊዜም ቢሆን ምን እንደሆነ እንዲገባ አድርጋ ታሳይ። የእውነት ኔ ደስ ብሎኛል። ቤተሰቦች አበባውን ተቀብላ ብጥስጥስ ነው ያደረገችው፣ በቃ ብጥስጥስ። እሷን ሁሉ ለስመታት ነበረና፣ በዚህ ልክ ግን ማስመሰሉን ሰክኖበታል። ሀይለኛ እንደው ለትወና ፈላጊ ቢኖር አንተን ነው መጠቁ። ኃይለኛ ተዋናይ ያብ የሚሉት ልጅ ማለት ነው። ደግሞ ለሄሉ ዋጋ ከፍዬ ቤተሰብ ድረስ ሄጄ በፊትም ሄሉን ለማስጠቆር ነው። ምን ደጋገምከው? ሰማን እኮ በጣም ኃይለኛ ዋጋ ከፋይ ነው። በእናት ደግሞ ሲቀጥል ሄሉን ለማስጠቆር ነው። በዛ ከአዲስ አበባ አርባ ምንጭ እርከው ሄሉን ለማስጠቆር እና ስምህን ለማደስ ነው። ቅመሞች ነቅተዋል። አሁን እትትትትትት ብለ ከንፈር ከምላስ ላይ ማር ብታዘንብ ራሱ የሚያምን ሰው የለም። የእውነት ምን እንጃ የሄሉ ህመም ያመመ ሁሉ አሁን ላይ ያለው ስለዛ መስሚያቸው ጥጥናዋን ምንም ብትል አሁንም ራስን ለማደስ እየሞከርክ ነው። አሁንስ ይሄም ምንትሉታላችሁ ዛሬ ያደረገችውን መቼም ስለምታፈቅር ነው ልትሉ ነው አላለም። ባታ ፈቅርህማ ዞር ብላ አታይም ነበር። እሳይ ካጠገቤ ራቃልኝ ተመስገን ነበር የምትለው። ባታፈቅርህ እየተከታተለች እንዲያታደርግም ነበረ። ግን እንዳንተ በማስመሰሉ ሳይሆን ያፈቀረች ትክክለኛ ፍቅርን ነበር የሰጠች። አንተ አልገባም። አንተ ግን ለራስን ለማፈመስና ታዋቂ ለመሆን ነበር የቀረብካት። ፍቅር ስለሌለ ነው በአንድ ሸሸው እንጂ፣ ሄሉ ዞር ብላ አታይም ነበረ። የእውነት ባታፈቅርህ ማለት ነው። በጣም አስመሳይ ነው። የእውነት ቤተሰቦች፣ ስንት አይነት አስመሳይ ሰው አለ። በእግዚአብሔር እውነት በጣም አስመሳይ ምንነው። በፍቅር ምክንያት አርገ ገብተ ፈምሰ ከምትወጣ ጠጋ ብለ ሄሉ በጓደኝነት አፈምሽን ብትላት እኮ ታፈምሳለች፣ ታዋቂ ትሆናለ። ግን ልክ ያፈቀርክ መስለ እሷ ስታፈቅር ዳር ላይ ጠበክና ምክንያት ስታገኝ ሸሸክ። ከዛ ወደ ድሮ ፍቅረኛ። ከድሮ ፍቅረኛም አልተለያየም። በፊትም እኔ አሁን ሲገባኝ እንደዛ ነው የመሰለኝ ተመካክረው ነው ሁለ ነገራቸው ከድሮ ፍቅረኛ ጋር ተመካክረው ለመፈመስ ያደረገው ነገር ነው። እና የእሷስ? የተበጠበጠው ህይወት አንተ ዛሬ የፍቅረኛ አበባ ስለተበጣጠሰ ተናደርክ፣ ተበሳጨክ። የእሷስ አንተ አስመስለ ገብት የሰበርከው ልብ እንዲ ነው የሚጠገነው? አረ ከእንደነዚህ አይነት አስመሳይ ወንዶች እግዚአብሔር ይጠብቃችሁ ሴቶች፣ የእውነት ከባር ነው።